ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 17 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል በዝቋላ ገዳም በአንድ ዓመት ውስጥ ለሁለተኛ ጊዜ በመነኮሳት ላይ ግድያ መፈጸሙ ተነግሯል የኦነግ ታጣቂዎች በአዲስ አበባ አቅራቢያ የሚፈጽሙት ጥቃት እንደቀጠለ ነው የቀድሞው የህወሓት ቃል አቀባዩ ጌታቸው ረዳ እና የአረጋ ከበደ የወልቃይት ጉዞ እያነጋገረ ነው ጌታቸው ረዳ በወልቃይት ምን ገጠማቸው የሚለውን ሰሙታላችሁ ትራምፕ ከኢራን ጋር ተደር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 በዝቋላ ገዳም በአንድ ዓመት ውስጥ ለሁለተኛ ጊዜ በመነኮሳት ላይ ግድያ መፈጸሙ ተነገረ። በታሪካዊው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ ቁጥራቸው በውል ያልታወቁ የገዳሙ መነኮሳት በአካባቢው በሚንቀሳቀሱ ታጣቂዎች ከትናንት በስቲያ መገደላቸው ተሰምተዋል። ከተገደሉት በተጨማሪም ታፍነው የተወሰዱ መነኮሳት መኖራቸው የተነገረ ሲሆን ድርጊቱ የተፈጸመው በኦነግ ታጣቂዎች እንደሆነ ሁኔታውን አስመልክቶ እየወጡ ያሉ መረጃዎች ያሳያሉ። የኦነግ ታጣቂዎች በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ ግድያና አፈና ሲፈጽሙ በአንድ አመት ውስጥ ይህ ለሁለተኛ ጊዜ ነው። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በደብረ ዘይት አቅራቢያ በሚገኘው ታሪካዊው ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ውስጥ የሚኖሩ መነኮሳት፣ በሰኔ 15 2017 ዓ.ም በታጣቂ ኃይሎች መገደላቸውን የማህበረ ቅዱሳን ብሮድካስት አገልግሎት በትናንትናው እለት ባወጣው ዘገባ አመልክተዋል። በዚህ ጥቃት ከተገደሉት መነኮሳት በተጨማሪ ቁጥራቸው በውል ያልታወቁ ሌሎች መነኮሳትም ታፍነው መወሰዳቸውን የነበረ ቅዱሳን ሚዲያ አገልግሎት የገዳሙን አባቶች ዋቢ አድርገው ዘግበዋል። ሰኔ 15 2017 ዓ ም በዝቋላ አቦ ገዳም ላይ የተፈጸመው ጥቃት አንድ ዓመት ውስጥ ለሁለተኛ ጊዜ የተደገመ ሲሆን ባለፈው ዓመት በየካቲት 2016 ዓ ም ላይም በተመሳሳይ መልኩ አራት መነኮሳት በኦነግ ታጣቂዎች መገደላቸውና ሌሎች የገዳሙ አባቶች ታፍነው መወሰዳቸው የሚታወስ ነው። ይህ ተደጋጋሚ ጥቃት በኦሮሚያ ክልል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችና አማኞች ላይ የሚፈጸመው መጠነ ሰፊ ጥቃት አንዱ አካል ተደርጎ ሊወሰድ እንደሚችል በጉዳዩ አሳሳቢነት ላይ አጽንዖት ሰጥተው አስተያየታቸውን የሚያጋሩ በርካቶች ናቸው። በክልሉ መሰል ጥቃቶች በየጊዜው የሚፈጸሙ ሲሆን የክልሉና የፌዴራል መንግስቱ ቤተክርስቲያኗ ላይ ለሚፈጸሙ ጥቃቶች ተባባሪ እንደሆኑ በየጊዜው የሚቀርቡ ወቀሳዎች ያመላክታሉ። ከዚህ ቀደም በተፈጸመው ጥቃት የመከላከያ ሰራዊቱ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በገዳሙ የተፈጸመውን ግድያ ማስተባበላቸው የሚታወስ ነው። ይህ የመንግስት አካላት ምላሽ እና የጥቃቱ ተደጋጋሚ ነት በገዳሙ አካባቢ የጸጥታውን ሁኔታ የበለጠ ውስብስብ ያደርገዋል። የቀድሞው የህወት ቃል አቀባዩ የጌታቸው ረዳና ያረጋ ከበደ የወልቃይት ጉዞ እያነጋገረ ነው። የብልጽግና የአማራ ክልል ምስለኔ አረጋ ከበደ የቀድሞ የህወት ቃል አቀባይና የአሁኑ የአብይ አማካሪ ጌታቸው ረዳን ጨምሮ ያገዛዙ ሹሞች በወልቃይት ያደረጉት ጉዞ አነጋጋሪ ሆኖ ቀጥሏል። አቶ ጌታቸው ረዳ በአማራ ህዝብ ላይ ይፋዊ ጦርነት ያወጁትን አብይ አህመድን ከማማከራቸው አስቀድመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት፣ የህዋት ምክትል ሊቀመንበርና የህዋት ቃል አቀባይ ነበሩ። በተለይ ሕዋት ቃል አቀባይ በነበሩበትና ጦርነቱ በሚካሄድበት ወቅት ሕዋት በአማራ ህዝብ ላይ ያደረሰው ጥቃትና በደል ሁሉ ቀዳሚ ተጠያቂ ናቸው። ለዚህ በደልና ግፍ አንድም ቀን የአማራን ህዝብ ይቅርታ ሲጠይቁ ታይተው አይታወቁም። ከዚህም ባለፈ የሕዋት ሰውም ሆነው የብልጽግና ካድሬ ወልቃይትን ወደ ትግራይ ለመውሰድ እንደሚሰሩ ነው የሚናገሩት። ይህን ለማድረግ ደግሞ ሕዋት እንቅፋት ሆኖብናል ባይ ናቸው። ታዲያ ጌታቸውን ይዘው ወደ ወልቃይት ያመሩት አረጋ ከበደ የወልቃይት ጠገዴ ህዝብ ማንነት ዘላቂ ሰላም በሚያመጣና ጋዊ ሰራዊ ቅቡልነት ባለው መንገድ መፈታት ይገባዋል ሲሉ ተደምጠዋል። ይህም ማለት የአማራ ህዝብ ጥያቄ የማንነት ብቻ መሆኑን የሚያመላክት ነው። ምክንያቱም አማራ በወልቃይት ላይ ያለው ጥያቄ የማንነት ብቻ ሳይሆን የወሰን ጭምር መሆኑ የታወቀ ሀቅ ነው። የውይይቱ ተሳታፊዎች የወልቃይት ጠቀዴ ህዝብ በህወሓት አገዛዝ ዘመን በርካታ ግፍና በደል ተፈጽሞበታል ብለዋል። ለዚህ ደግሞ በማይካድራ ህዝብ ላይ የተፈጸመው ጭፍጨፋ የቅርብ ጊዜ ትውስታ መሆኑን አንስተዋል። ታዲያ በማይካድራ ለተፈጸመው ጭፍጨፋ አንዱ ተጠያቂ ለሆኑት ጌታቸው ነው። ይህ ምሬት እየቀረበው የማንነት ጥያቄያቸው እስካሁን ህጋዊና ሀገራዊ እውቅና ለማግኘቱ ተገቢ አይደለም ብለዋል። ከዚህም ባለፈ በደም የተገኘውን ነጻነት በኃይል ለመንጠቅ የሚደረግን እንቅስቃሴ የማይቀበሉት መሆኑን ነው ተሳታፊዎች የተናገሩት። ጉዳዩን በብረትና በጉልበት ለመፍታት ማሰብ ተገቢ አይደለም ያሉት ደግሞ አረጋ ከበደ ናቸው። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል። አያይዘውም ከመሬት በላይ ከፍ ብሎ መታየት አለበት ያሉት አቶ ጌታቸው የወልቃይትን ህዝብ ህዝቤ ነው ብሎ መቀበል ይገባል ብለዋል። ነገር ግን የወልቃይትን ህዝብ ህዝቤ ነው ብሎ የሚቀበለው ማን ነው? የመሬቱና የርስቱ ባለቤት ራሱ ሆኖ እንዴት ሌላው ህዝቤ ነው ብሎ ይቀበለው ይባላል የሚል ጥያቄ ያነሳላቸው የለም። በዚህ የጌታቸው ረዳ ንግግር ውስጥ መሬቱ የትግራይ ነው፣ ነገር ግን የወልቃይትን ህዝብ ህዝቤ ነው ብሎ መቀበል ያስፈልጋል የሚል መልእክት አለ። ሆኖም አቶ ጌታቸው ረዳ ወልቃይት ጠገዴ የትግራይ ነው ስያሜውም ምዕራብ ትግራይ ነው ከሚል አቋማቸው ሳይዛነፉ በነ አረጋ ከበደ ተመርተው በነ ኮለኔል ደመቀ ዘውዱና በነ አሸተ ደምለው አቀባበል ተደርጎላቸዋል። ይህ ጉዞም ወልቃይትን አሳልፎ ለህዋት የመስጠት ሴራና አብይን ከትግራይ ጋር ከሚደረግ ጦርነት ነጻ ለማውጣት ያለመ ነው የሚል አስተያየት እየተሰጠ ነው። ሆኖም ወልቃይትን እያስተዳደሩ ያሉ አካላት ከአብይና ከጌታቸው ረዳ ጋር መስራት ትክክል፣ ከፋኖ ጋር መስራትን ግን ስህተት አድርገው ያያሉ የሚል አስተያየት በተደጋጋሚ ይሰጣል። ዞኑን የሚያስተዳድሩት አቶ አሸተ ደምለው የፋኖን ትግልና አቅም የሚረዱት በዚህ አይነት መልኩ መሆኑን አሳይተዋል። መንሸዋረር ይፈጥራል። የእይታ መንሸዋረሩ አሁን ከደመኛ ጠላታችን ካልነው ወያኔ ጋር የሚነጋገሩ ኃይላት ተፈጥረዋል ማለት ነው። ይሄ በውል ማየት ያስፈልገናል። ቢወያይ ቢወያይ አማራን ነፃ ወጣለሁ የሚል ኃይል እንዴት ከወያኔ ጋር ይወያያል? ከወያኔ ጋር የሚወያይ የትኛውም ኃይል ጠላታችን፣ ይሄ መደምደም አለብን። ከገጠር ወደ ከተማ ለቤት ሰራተኛነት የሚሄዱ ሴቶች ለከፍተኛ ጾታዊ ጥቃት እየተዳረጉ ነው ተባለ። በሴቶች ላይ የሚደርስ አካላዊና ጾታዊ ጥቃቶች ከጊዜ ወደ ጊዜ እየጨመረ የመጣበት ደሴ ከተማ በተለይም መነሻቸውን ገጠር አድርገው በከተማ የቤት ሰራተኛ ሆነው በሚቀጠሩ ሴቶች ጉዳት ከባድ ሆኗል በሚቀጠሩ ሴቶች ጉዳቱ ከባድ ሆኗል። በአካላዊ ጥቃት መጎዳት፣ አስገድዶ መደፈር እና የሰሩበትን ገንዘብ በአግባቡ አለመከፈል በሀገር ውስጥ ሰራተኞች ላይ የሚደርስ ጉዳት ነው ይላሉ ባሰሪና ሰራተኛ በማገናኘት ስራ ላይ የተሰማሩ አስተያየት ሰጪ፣ ጉዳት የሚደርስባቸው የመደፈር፣ ደሞዝ የመቀማት፣ የስራ ጫናም ይበዛባቸዋል። አሁን እንደ አዲስ ደግሞ በእሳት መቃጠል መጥቷል። ይህን የምናየው በውጭ ሀገራት ነበር ከዚህ ቀደም ሲሉ ገልጸዋል። ከዚህ በፊት በሴቶች ላይ ይደርሱ ከነበሩ ጥቃቶች ይልቅ አሁን ላይ የተከሰቱ ያሉት አካላዊና ጾታዊ ጥቃቶች ውስብስብ ሆነዋል የሚሉት ጥቃት የደረሰባቸው ሴቶች ማቆያ ማዕከል ሰራተኛ የሆኑት ወይዘሮ ሀብታም ታመነ ናቸው። ከአሁን በፊት ከነበረው አሁን ላይ የሚፈጸሙት ትንሽ ውስብስብ ያሉ ናቸው ቸው በአይነታቸውም ለየት እያሉ እየመጡ ነው። ከባድ ነው ህግ ባለበት ሀገር ሲሉም ያክላሉ። አሁን ላይ አካላዊ ሚሆን ጾታዊ ጥቃት እየደረሰባቸው ወደ ህግ ከሚመጡ ሰዎች ይልቅ በመረጃ እጦት የሚሆን ባለማወቅ በቤት ውስጥ የቀሩ እንዳሉ በደሴ ከተማ አስተዳደር ሴቶች ህጻናት እና ማህበራዊ ጉዳይ መምሪያ የሴቶች ግንዛቤና ንቅናቄ ባለሙያ የሆኑት አቶ ጌታሁን ዓለም ይናገራሉ። አገልግሎት የሚሰጥበትን ተቋም አውቀው መረጃ ደርሷቸው የመጡ እንዳሉ፣ ሌሎች ደግሞ ይህ መረጃ ሳይኖራቸው ከገጠር መጥተው የት መሄድ እንዳለባቸው የት አገልግሎት እንደሚሰጥ ለማን መናገር እንዳለባቸው የማያውቁ ብዙ አካላዊ ጥቃትን፣ ወሲባዊ ጥቃትን፣ ሌሎች ጥቃቶችም ደርሶባቸው አፍነው ቁጭ ያሉ አሉ በማለት አብራርተዋል። ሴቶች ላይ የሚደርሰው ጥቃት በተለይም በቤት ሰራተኝነት ላይ የተሰማሩ ተገደው የመደፈር የመደብደብና ለሌሎች አካላዊ ጉዳት የሚዳርጉ ተግባራት ይፈጸምባቸዋል የሚሉት የደሴ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ኃላፊ ወይዘሮ ምሳዬ ከድር ናቸው። ትራምፕ ከኢራን ጋር ተደርሷል ያሉት የተኩስ አቆም ስምምነት ሳይተገበር ፈረሰ። ፕሬዚዳንት ዶናልድ ትራምፕ የ12 ቀኑን ጦርነት ለማስቆም የተደረሰውን የተኩስ አቆም ስምምነት በድል አድራጊነት ካወጁ ከሰዓታት በኋላ ኢራን በእስራኤል ላይ አዲስ የሚሳኤል ጥቃት መሰንዘሯ የሰላም ተስፋውን ጥያቄ ውስጥ ከቶታል። ይበ እንዲህ እንዳለ እስራኤልን በበኩሏ በኢራን ግዛት ውስጥ ያሉ ኢላማዎችን መምታቷን እንደምትቀጥል አስታውቃለች። የኢራን የውጭ ጉዳይ ሚኒስትር እንዳስታወቁት ሀገራቸው ምንም አይነት የተኩስ አቆም ስምምነት ላይ አልደረሰችም። ሚኒስትሯ ተከክለውም እስራኤላውያን ወረራቸውን ካቆሙ ኢራንም መተኮሷን ታቆማለች በማለት የኢራን እርምጃ በእስራኤል ድርጊት ላይ የተመሰረተ መሆኑን ገልጸዋል። ይህ መግለጫ ትራምፕ ካወጁት ስምምነት ጋር በቀጥታ የሚጋጭ ነው። በሌላ በኩል የእስራኤል ባለስልጣናት ዋነኛ ግባቸው የነበረው የኢራንን የኑክሌር አቅም ማዳከም እንደተሳካ ቢገልጹም ወታደራዊ ዘመቻቸው ግን ገና እንዳላለቀ አስታውቀዋል። ስማቸው እንዳይገለጽ የፈለጉ የእስራኤል ባለስልጣናት ለመገናኛ ብዙሀን እንደተናገሩት በኢራን ውስጥ ሊመቷቸው የሚፈልጓቸው በርካታ ወታደራዊ ኢላማዎች አሁንም አሉ። በሌላ በኩል ደግሞ የእስራኤል ጦር ዛሬ ማክሰኞ ጠዋት እንዳስታወቀው ተዋጊ ጀቶች በምዕራብ ኢራን በሚገኙና በእስራኤል ላይ ጥቃት ለመሰንዘር ተዘጋጅተው በነበሩ የሚሳይል ማስወንጨፊያዎች ላይ ስኬታማ የአየር ጥቃት ፈጽመዋል። የእስራኤል መከላከያ ሰራዊት በወጣው መግለጫ እና ተያይዞ በለቀቀው ቪዲዮ መሰረት ጥቃቱ ያነጣጠረው በእስራኤል ላይ ለመተኮስ ተዘጋጅተው በነበሩ ማስወንጨፊያዎች ላይ ነው። ቪዲዮ በርካታ ኢላማዎች ሲመቱና ሲፈነዱ ያሳያል። ጦሩም እነዚህ ማስወንጨፊያዎች ሙሉ በሙሉ መውደማቸውን አረጋግጠዋል። ይህ ጥቃት የተፈጸመው ፕሬዚዳንት ትራምፕ በእስራኤል እና በኢራን መካከል የአስራ ሁለቱ ቀን ጦርነት ማብቃቱንና የተኩስ አቁም ስምምነት ላይ መደረሱን ካወጁ ከሰዓታት በኋላ ነው። በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታናሁ ዛሬ ማክሰኞው ጠዋት በሰጡት መግለጫ እንዳስታወቁት አገራቸው በኢራን ላይ ስታካሄድ የነበረውን ኦፕሬሽን ራይዚንግ ላይን የተሰኘውን ወታደራዊ ዘመቻ ሁሉንም ግቦቹን በማሳካት አጠናቃለች። ይህ መግለጫ የወጣው ፕሬዚዳንት ትራምፕ ባወጁት የተኩስ አቁም ስምምነት ላይ እስራኤል መስማማቷን ተከትሎ ነው። ጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫ መሰረት ኔታንያሁ ከካቢኔያቸውና ከከፍተኛ የጸጥታ አመራሮች ጋር ባደረጉት ስብሰባ የዘመቻውን በስኬት መጠናቀቅ አብስረዋል። መግለጫው እስራኤል ያስመዘገበቻቸውን ዋና ዋና ድሎች እንደሚከተለው ዘርዝረዋል። በዚህም እስራኤል ሁለት ፈጣን የህልውና ስጋቶችን አስወግዳለች፣ በኒክሌርም ሆነ በባለስቲክ ሚሳይል መስኮች ብለዋል። የእስራኤል ጦር በትሄራን ሰማይ ላይ ሙሉ የአየር ቁጥጥር ማሳካቱ ተገልጿል። በኢራን ወታደራዊ አመራር ላይ ከባድ ጉዳት መድረሱና በደርዘን የሚቆጠሩ የማ ማዕከላዊ ኢራን የመንግስት ኢላማዎች መውደማቸው ተረጋግጧል። የዘመቻው ግቦች መሳካትን ተከትሎና ከፕሬዚዳንት ትራምፕ ጋር በተደረገ ሙሉ ቅንጅት እስራኤል ፕሬዚዳንቱ ላቀረቡት የሁለትዮሽ የተኩስ አቁም ሀሳብ ተስማምታለች ያለው መግለጫው። ሆኖም እስራኤል በማንኛውም የተኩስ አቁም ጥሰት ላይ በኃይል ምላሽ ትሰጣለች ሲል ጥብቅ ማስጠንቀቂያ አስተላልፈዋል። የኢራን መንግስት እስካሁን ድረስ ለተኩስ አቁሙም ሆነ ለእስራኤል መግለጫ ይፋዊ ምላሽ አልሰጠም።